እንደኔ እንደኔ አንዳንዴ ለሰው ልጅ እንኳንም ከጎኑ አንድ ደካማ ሰው አንድ ጠንካራ ሰው ጎን በጎን ሲሄዱ ጥሩ ይሆናል ማለት ነው። ጠንካራው ሰው ለደካማው ሰው መመርኮዣ ይሆናል። ሁልጊዜ ጠንካራ ሰው ለደካማ ሰው አቅም ይሰጣል። አንዳንድ ደካማና በራስ አለመተማመናቸው የሞተ ሰዎች በራስ መተማመናቸው ዝቅተኛ የሆኑ ሰዎች ሁል ጊዜ ሰው እንደወቀሱ ሁል ጊዜ ለኑሯቸውም ይሁን ለምናቸውም ይሁን ሁል ጊዜ በቃ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አለ ሀገራችንን ሰላም ያደርግልን። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። ምንድን ነው ዛሬ አንዲት እህታችን ስምንት አመት ሳውዲ አረቢያ የኖረች ከባሏ ጋር ተጋብተው ሳውዲ ነበረ የሚኖሩት። አሁን ላይ ባለቤቷ ከዛሬ ሁለት አመት በፊት ተይዞ ወደ አገር ገብቶ ኢትዮጵያ ነው ያለው። እሷ ስምንት አመት በስደት ትረፋለች፣ ትታገላለች። ግን ምንም አይነት ነገር የለኝም። ቤቱን መስራት እፈልጋለሁ፣ ግን በባለቤት ምክንያት መስራት አልቻልኩም። ኢትዮጵያ ነው የሚኖረው ግን ቪዲዮ ላይ እንዳትወጪ። ስምንት ዓመት ሙሉ ይቱ መስራት እፈልጋለሁ። ቪዲዮውን ከከፈትኩት አንድ ዓመቴ ግን ምንም አይነት ነገር ሰርችበት አላውቅም። ባሌ በጣም ይቀናል። ከምን እግርሽ በላይ ምን አድርጌ ለስራ ዩቱብ በድምፅ ብቻ ይከፍለኛሉ። የሰውስ ቪዲዮ አውርጄ ብለቅ ይሆንልኛል ወይ? እንዴት አድርጌ ለስራ ከዓላማዬ መድረስ አልቻልኩም በባሌ ምክንያት። ፈታኝ ስለውም አይፈታኝም ምናምን አለች እህታችን። እንግዲህ ይሄ በቅናት የተጀመረ በሽታ የቅናት መድኃኒት ምንም የለውም። ያኔ በብዙ ነገር ያስቸግረኛል ምናምን። እዚህም አብረን በምንኖር ሰዓት ስራ ወጥቼ ገብቼ ሰርቼ ስመለስ ብዙ ነገር ያለብን፣ ብዙ በህይወቴ ፈተና ወጥቼ አውርቼ፣ እንደኔ በጣም ብዙ የተጎዱ ሂደቶች ሊኖሩ ይችላሉ። ግን ሚዲያ ላይ በጭራሽ እንዲወጣ አይፈቅድም። በኑሮዬም እስካሁን እታገላለሁ፣ እለፋለሁ፣ ግን ምንም አይነት ለውጥ አላገኘሁም። ሀገሬ ገብቼ የተሻለ ህይወት፣ ልጅ መውለድ፣ እንደ ጓደኞቼ መስራት፣ ቤት መመስረት እፈልጋለሁ። ሀዋ እንዴት ሁኔ፣ ዩቱብ ላይ ልውጣ? በምንስ አይነት መንገድ ልስራ? አንዳንዴ ለሰው ልጅ እንኳንም ከጎኑ አንድ ደካማ ሰው አንድ ጠንካራ ሰው ጎን በጎን ሲሄዱ ጥሩ ይሆናል ማለት ነው። ጠንካራው ሰው ለደካማው ሰው መመርኮቢያ ይሆናል። ሁልጊዜ ጠንካራ ሰው ለደካማ ሰው አቅም ይሰጣል። አንዳንድ ደካማና በራስ አለመተማመናቸው የሞተ ሰዎች፣ በራስ መተማመናቸው ዝቅተኛ የሆኑ ሰዎች ሁልጊዜ ሰው እንደወቀሱ ሁልጊዜ ለኑሯቸው ይሁን ለምናቸው ይሁን ሁልጊዜ በቃ የነሱ ህይወት የፈረሰው የነሱ ህይወት ያበቃው በሰው ነው ብለው የሚያስቡ ብዙ ሰው አለ። አንድ እህታችን ዩቱብ መስራት እፈልጋለሁ ግን እንድታድርግ ሄደ ስራ ባሌ በቪዲዮ እንደወጣ ዩቱብ ላይ አይፈቅድልኝም። በድምጽ ብር ይከፍላል ሀዋ ሁላችንም ነገሬን አለችን ማለት ነው። እኔ ቪዲዮ በድምፅ ዩቱብ ብር ይክፈል አይክፈል የማቀው ነገር የለም። ባለሽ ከቀና ያኔ ተይ፣ ከባለሽ የሚበልጥብሽ ነገር የለም። ግን ደግሞ አንዳንዴ ቅናት ራሱ ድንበር አለው። ቅናት ድንበር ካለፈ በጣም የሚያስጠላ ቅናት፣ በራስ አለመተማመንን አብሮ ይገላል። እመኑም ቅናት ትልቅ በሽታ ነው። መድኃኒት የሌለው ፈውስ የሌለው በሱ ቅናት ምክንያት የሌላ ህይወት ይበላሻል። ቀናተኛ ሰው ሁሌም እንደቀና፣ ሁሌም ደካማ እንደሆነ ይኖራል። በጎኑ በዙሪያው ያለ ሰውን በሙሉ እንደወቀሰ እንዳንቋሸሸ የሚኖረው ግን። ለደካማ ሰው ጠንካራ ሰው መኖሩ ራሱ አንድ ትልቅ ነገር ነው፣ በዚህ ሰዓት ማለት ነው። እኔ ለደካሞች ሰው ጠንካራ ሰው አሁንም ወደፊትም ያስፈልጋቸዋል ብዬ ነው ማምኑ። ለምን ካላችሁ ጠንካራ ሰው ባስተሳሰብም ባመለካከትም የተለየ ነው። ያደረገውን ነገር አድርጎ ዘወር ይላል። ደካማስ ቢደረግለትም ባይደረግለትም ሁልጊዜ እዛው ቦታ ላይ ተቀምጦ በዙሪያው ጓደኞቹንም ይሁን ሁሉንም በቃ በአይኑ ያየውን በአይኑ አይቶ የቀናባቸውን ሰዎች በሙሉ እንደዘለፈ ነው የሚኖረው። አሁን ወይ እንድትሰሩ አይፈቅድ ቅናት፣ ወይ እንድትኖሩ አይፈቅድ። ሰው እኮ አንድ ሰው ሲፈጠር እንዴት በሚስትና በባል ከቀና ምንድን ነው ትርጉሙ? ሰው በሚወደው ሰው ይቀናዛ ደግሞ ከቅናት ቅናት ደግሞ ከዛ በላይ ሲያልፍ ያስጠላል? ያሳውጡት ከሄደ አንዲትን ሴት አይወዳትም ከነጭራሹ። ሄዶ አንድ ሰው ከሌላ ሴት ጋር የሆነ ነገር ካደረግ ለዛች ሴት ፍቅር የለውም ከነጭራሹ። ወንዱም እንደዛው፣ ሴቲቱም እንደዛው። ፍቅር ካለ ሲፈጠር ምንም አይነት ነገር አይፈጠርም። መተማመን ካለ፣ መተሳሰብ ካለ በመካከላችሁ ቪዲዮ ላይ ስለወጣሽ ምን ታደርጊያለሽ? ምንም በድምጽሽ ብትወጪ እሱ ስለሚቀና ሆኖ ድምፅሽ ራሱ ያስቀነዋል። በድምጽሽ ብቻ አውርተሽ እንድትሰሪያለሽ እንድትም አሰሪ ቅናት ገደል ይሰዳል። ቅናት በሽታ ነው። ቅናት ህመም ነው፣ መድኃኒትም የሌለው ማለት ነው። አንዳንዴ የሰው ውለታ በጣም ከባድ ነው ይባላል። ውለታ የሰውን ውለታ የሚያሳው የሰው ውለታ ከባድ ነው፣ ግን ደግሞ ያንን ውለታ በጥሩ ነገር ልትመልሱት ካላችሁ እንዴት አደርገን እንመልሰዋለን ብላችሁ ታስባላችሁ። ጥሩ ለዋለላችሁ ሰው ጥሩ አሉለት፣ መጥፎ ለዋለላችሁም ሰው ጥሩ አሉለት ለምን ለዛ ያለ ሰው ብላችሁ መጥፎነታችሁን ስለማታጎድፉት ማለት ነው። ጥሩነታችሁን ስለማታጎድፉ መጥፎነታችሁን ለማንም ሰው መጥፋቱን ጥሩ አድርጉ። መጨረሻ ላይ ለእናንተም ጥሩ ሊመጣላችሁ ይችላል አይታወቅም? ግን የሰው ውለታ ያን ያክል በጣም ከባድ ነገር ነው። ግን አልሐምዱሊላህ፣ የሰው ውለታ የለብኝም። የኔ ውለታ እንዳለባቸው እንግዲህ ሰዎች እኔ የሰው ውለታ የለብኝም ለሰው አደርጋለሁ እንጂ ሰው ለእኔ አድርጎልኝ አያውቅም። እውነት ለመናገር እኔ ግን ለሰው አደርጋለሁ። ይሄ ግን የእኔ ባህሪ ነው እንጂ የሌላ ሰው ባህሪ አይደለም። የራሳችሁን ባህሪ በሌላ ሰው ባህሪ ልትቀይሩት አትችሉም። ከሚገርመው ነገር አንዳንድ ሰው እንዴት መኖር እንዳለበት እንዴት ህይወቱን ማስተካከል እንዳለበት አሁን እቺ እህታችን እኔ የምኖረው ሳውዲ አረቢያ ነው አለች። ሳውዲ አረቢያ በስደት ከተሰደድኩኝ ስምንት አመቴ ነው። ስምንት አመት ተሰድቼ ግን ምንም አይነት ነገር የለኝም፣ ሀዋ አንድም ነገር የሰራሁት ነገር የለም። ባሌ ከሁለት አመት በፊት እዚህ ነበረ ግን ተይዞ አገር ገብቷል። እሱ ያለው ኢትዮጵያ ነው። እኔ ያለሁት እዚህ ሳኡዲ ነው። በስደት ነው ያለሁት። በስደት ያለው ግን ቪዲዮ ላይ ዩቱብ ልስራ ብዬ ዩቱብ ካከፈትኩኝ አመት ሆኖኛል። ግን ምንም አይነት ነገር ለቅቄበት አላውቅም። በድምጽ ብሰራ ይሆንልኛል ወይ በቪዲዮ ግን ከልክሎኛል። በቪዲዮ እንዳትወጭ ብሎኛል። ግን ደግሞ። ዩቱብ ሰርች ወደፊት እንዳልፍልኝ የተሻለ ህይወት እንድኖር እፈልጋለሁ። ግን እንዴት አድርጌ ለስራ የሰው ቪዲዮስ እያወረድኩኝ ሃይማኖታዊ ነገሮችን ብለቅ ይሆናል ወይ? ይህንን ነገር ብዙ ሰውም እየጠየቀኝ ነው። በድምፅ ብቻ መስራት እንችላለን ወይ ምናምን፣ ይከፍላል ብለው ማለት ነው። እና ይቺ እህታችን በውስጥ ነው ያወራችኝ። በጣም ልቧ ውስጥ ብዙ ፍላጎት አለ። ወጥታ መስራት ትፈልጋለች። ብዙ ነገር ማድረግ ትፈልጋለች። ግን እንዳለችም ከሆነ ያኔ በባለቤቷ የተነሳ እሱ ከዛሬ ሁለት ዓመት በፊት ተይዞ ወደ ኢትዮጵያ ገብቷል። ኢትዮጵያ ከገባ በኋላ ሳዑዲ ያለው ዩቱብ የከፈተችው እንግዲህ እሷ ስምንት ዓመቷ ሳዑዲ ናት። አሁንም ወደ ሀገር አልገባችም፣ ግን ቪዲዮ መስራት ትፈልጋለች ዩቱብ መስራት ግንባሉ አይፈቅድም እሷ እያለችን ያለችን ያለችው ምንድን ነው በድምጽ ብቻ አልሰራ ወይ ብር ይከፍላል ወይ ነው ማለት ነው እኔ ቪዲዮ በድምጽ ብቻ ሰርች አላውቅም ሞክሬውም አላውቅም ማለት ነው ይክፈል አይክፈል አላውቅም ያኔ እስኪ የተለያየ ቪዲዮዎችን አይተሽ እንደዚህ አይነት ነገር ያዋጣል ምናምን ይሰራል የሚሉ ካሉ ጥሩ በሀሳብ ከዚህ በላይ የሚያቅሰው አናግሪ። አቡጊዳ ላይ ገብተሽ አቡጊዳ የሚያስተምራቸውን ትምህርቶች የተከታተሉ በሱ መሰረት መክፈትም መስራትም የምትችሉ እዛ ላይ ታላላችሁ ማለት ነው። ግን በድምፅ ስራ አይስራ አላውቅም። የሰው ቪዲዮ ደግሞ ብዙ ጊዜ ሰዓት በቶሎ ሊሞላልሽ አይችልም። ገና አዲስ ነው ብለሻ ከከፈትሽ ምንም አይነት ነገር አለበት። የሰው ቪዲዮ ብዙ ሰዓት እንድሞላ ቶሎ አይረዳም። ግን በቻል ሰው አቅም ታገይ በርቺ። እንግዲህ እንዳለችው ባለቤቷ በጣም ቀናተኛ ነው። ከመቅናቱ የተነሳ ምንም አይነት ነገር አይፈቅድልኝም፣ ምንም አይነት ሶሻል ሚዲያ ላይ እንዲወጣ አይፈልግም። በድምፅ ብቻ ግን እንደወጣ ፈቅዶልኛል ብላለች ማለት ነው። እንግዲህ የቻላችሁትን ነገር ማድረግ የእናንተ ፋንታ ነው። እንደ በቀናተኛ ሰው ምክንያት የራሳችሁን ህይወት እኮ የምትፈልጉትን ህይወት እሱም በቅናት አንደኛ በሽታ ነው። ሁለተኛ የምትፈልጉትን አይነት ህይወት መኖር አትችሉም። ሁላችንም ከቀናተኛ ሰው ይሰውራል። ቀናተኛ ሰው ብሎ ብሎ መጨረሻ ላይ ምን እንደሚያደርግ ራሱ አይታወቅም። እውነት ነው። አንዳንዴ ሰው በቅናትም እኮ ምክንያት ራሱን ለማጥፋት የሚደርስበት ሁኔታ አለ ማለት ነው። ግን ይሄ ሁሉ ነገር ከመፈጠሩ በፊት በራስ መተማመን ያንንም የምትወዱትን ሰው ማመን፣ ለራሳችሁ ቦታ ጊዜ መስጠት፣ ሰውን ከራሳችሁ ከ ከኔ በላይ ነው ብላችሁ ከማሰብ እኔ ከማንም በላይ ነኝ። በቃ ባጭሩ ምንም ቢሆን ምንም ማንም ሰው ሊበልጠኝ አይችልም። እኔ እኔ ነኝ። የእኔን ማንነት ማንም ሰው የለውም ሊኖረውም አይችልም። እኔነቴ እስከ ስሜ እስከ ማንነት እኔ ጋ ነው ያለው እንጂ ማንም ሰው ጋር የለም። ተፈልጎም አይገኝም። የሰው ማንነት ሰው ላይ አታገኙም የራሳችሁ ማንነት ሰው ላይ አታገኙትም እራሳችሁ ላይ ነው ማለት ነው ግን አንዳንዴ እኔ የሚገርመኝ ማለት ነው ሰው ሜዳውን ገደሉን ሜዳ ነው ካላችሁ ተከትላችሁ ገደል ትገባላችሁ እንዴ አትገቡም ለእናንተ የሚያስፈልገውን መንገድ ራሳችሁ ካወቃችሁ ልሽ ከሰው ምክር ትሰማላችሁ የሰው ምክር ሰምታችሁ ልሽ ህይወታችሁ ወደ ገደል ትከታላችሁ ሰው ደንቆሮ ነው እንደ ማሰብ አይችልም። ሁሉም ሰው የራሱ አስተሳሰብ የራሱ አገነዛዘብ አለው። በሰው የተመራ ገደል የሚገባ ሰው ካለ እኛ ምን እናድርግ? ያ ሰው ራሱ ነው ራሱን ገደል የከተተው እንጂ ማንም ሰው ያንን ሰው ገደል አልከተተውም። በራሳቸው መንገድ በራሳቸው ህይወት መንገድ ራሳችሁ አስተካክሉ። ነገ ጠዋት አልስተካከልም ሲላችሁ ሰው መውቀስ ስለምትጀምሩ የህይወት መንገዳችሁን ተሳካም አልተሳካም በራሳችሁ መንገድ አንጥፉ። አያችሁ፣ ድንገት ያ የህይወት መንገዳችሁ ባይሳካ ራሳችሁን እንደምትወቅሱት ማንም ሰው አትወቅሱ። ግን አንዳንድ ሰው ሁሌ ራሱን ወቅሶ ራሱን ከስህተቱ ያለመመለስ ይልቅ ሁል ጊዜ ሰው እንደወቀሰ ሁል ጊዜ ሰው እንዳማ የሚኖር ሰው በጣም ብዙ ሰው ላይ ያለ የራሱን ጥፋት ሰው ላይ የሚነጥፍ በጣም በጣም ብዙ ሰው አለ። እንደዛ ግን አታድርጉ። ህይወት በራሷ ትልቅ ትምህርት፣ በራሷ ትልቅ ጎዳና ያላት ትልቅ ነገር ነች። ህይወት ያላስተማራችሁን የሰው ልጅ ሊያስተምራችሁ አይችልም። እያንዳንዱ ሰው ከሰው ህይወት መማር መቻል አለበት። ህይወት ሊያስተምረው መቻል አለበት። ሰውን እስከ መቼ ሰው ይወቅሳል? አንዳንዴ በራሳችንም ራሱ ጥፋታችንን አምነን ከጥፋታችን ጎዳና እየተመለስን ቀጥ ብለን መጓዝ መቻል የእኛ ፈንታ ነው እንጂ ማንም ሰው ፈንታ አይደለም። አንዳንዴ አንዳንዴ ከምታስቡት በላይ የሰው ልጅ ለሰው ልጅ ጫናለው። እኔ ግራ የሚገባኝ ሰው በሰውም ቀንቶ፣ በቅጠርም ቀንቶ፣ በዛፍም ቀንቶ ይችላዋል። እንዴ እንዴ የሰው ልጅ ሰው ባይኖር እዚህ ምድር ላይ ማለት ነው፣ እንደው የሚቀናበት ነገር ቢያጣ በድንጋይ ቀና ነው። ለዚህ ደግሞ የራሳቸው ግንግላት፣ የራሳቸው አስተሳሰብ፣ የራሳቸው መውረድ ነው እንደዚህ የሚያደርጋቸው። ለቀናተኛ ሰው ቦታ አትስጥ። ጓደኛ ሆነ ቀናባችሁ፣ ባልም ቀናባችሁ፣ ሚስትም ቀናችባችሁ ሁሉም አንድ ነው። የሚቀና ሰው ራሱ እንጂ የሚጎዳው ሰውን አይደለም። እኛ ቀኑ አላልን እንዴት? አንዳንዴ እኮ ሰው ህይወቱን ራሱ የሚያበላሸው ራሱ ነው ከዛ በተበላሸበት መንገድ እንዴት አበላሸው ህይወቴን ብሎ ላም ለመጠየቅ ሰው አበላሸብኝ ብሎ ይጠቁማል ይገርመኛል አይደል አንዳንዴ የሰው ልጅ ፍጥረት ራሱ እንደት እንደሆነ ይገርመኛል። በጣም ከማስበው ከምታስቡት በላይ የሰው ልጅ አስቸጋሪ ነው ጥሩ ብታደርጉለት አይገባው መጥፎ ብትሆኑ አይገባው። ነፍስ አንድ አይነት አመለካከት አንድ አይነት ሐዋስ እስምላ